የአይምሮ ታካሚ ነኝ በሽተኛ ነው የሆንኩብሽ እህቴ በስደት ማለት ነው እችን ሀያ ደቂቋን ቶሎ ቶሎ ብዬና አውራሽ አለው አለ አቡዬ ይኸውልሽ ጓደኛ ነበረኝ አቡዬ እሱ ወታደር ነው እኔ ደግሞ እዚህ ዱባይ ነው ምሰራው የነቆንጆ ሰው ነው ያስተዋወቀን አምኜው ማለት ነው አቡዬ ሁለት መቶ ሰባ ሶስት ሺህ ብር ልኬበት ማለት ነው ቦታ እንገዛለን ብሎኝ የራሴ ጓደኛ ደግሞ አስተዋውቂያት ማለት ነው። እሷ ያላወራች ጉድ የለም ለሱ ማለት ነው። ቀጥ አድርጋ ለሱ ያላወራችው ነገር የለም ልዩ ማለት ነው። ቀጥ አድርጋ ከኔ ላይ ወስዳ ማለት ነው። የእሱም እሱም እሷም ፎቶን ፕሮፋይል አድርገ አቡዬ፣ እኔ ስለሱ አይደለም አታለኝ፣ ግን ሸውዶኝ ማለት ነው። ትሙት በሰው ሀገር ብሎ አቡ ሀቡ እሱስ የፈለገውን ያድርገኝ። የስንት አመት ጓደኛ እንዴት እንደዚህ ታደርገኛለች? ሀቡዬ አልቻልኩም። እኔም ቤ ዛሬ ስላስገባሽኝ አመሰግናለሁ። ሀቡዬ አልቻልኩም ማውራት ተንቀጠቀጠ። ጓደኛ የበላችኝ ሀቡዬ። እዚህ ዱባይ ነው የምትኖረው፣ እሱ እሱ ሱማሊያ ነው የሚኖረው። አምኛው ቦታ እንገዛለን ብሎኝ ማ ይገዛልናል ብዬ ስጠይቀው ሀቡ አጎቴ ነው የሚገዛልን አለኝ። መሰለኝ መሰለኝ አልሸወድም ነበር የተሸወርኩ እሱ ሲሸውደኝ፣ ጓደኛ እንዴት ትሸውደኛለች? ሌላኛዋ የእሷ ጓደኛ ናት። ሰላሙ አሌኩም ወረህመቱላሂ ወበረካቱ። በመላው ዓለም ላይ የምትገኙ ስደተኛ እህት ወንድሞቼ እንዴት ናችሁ? ከኔ ጋር አልሐምድሊላ። እኔ በዚህ ቪዲዮ ላይ ማስጠንቀቅ የምፈልገው በተለይ አዳዲስ አረብ ሀገር የሚመጡ እህቶችን ነው። ለምን እነሱ አያችው አይደለ። እች ልጅ አሁን ከሰው ጋር ባለመገናኘቷ የእህቶቿን ታሪክ ባለመስማቷ ነው እንደዚህ ልትበላ የቻለችው ማለት ነው። ይው ነገሩ እንደዚህ ነው። መጀመሪያ ግን ላይክ አድርጉ። ላይኩ ለኔም ያበረታታኛል ለአዳዲስ አረብ ሀገር ለሚመጡ እህቶች ደግሞ ቪዲዮ ይደርሳቸውና ይማሩበታል። እናንተም ደግሞ አትከፍሉበትም። እየተዝናናችሁ እየሰማችሁ ቁም ነገር አዘልን ነገር እየጨበጣችሁ ላይክ፣ ሰብስክራይብ፣ ሼር ብታደርጉኝ በጣም ደስ ይለኛል። ሁሌም ለእናንተ የሚጠቅማችሁ ነገር ነው ቀንጨብ አድርጌ ማመጣላችሁ ማለት ነው። በመጀመሪያ ደረጃ ይሄ ፍቅረኛዋ ሰው ነው ያስተዋወቃት። ኦኬ። ሰው የሚያስተዋውቃችሁን ፍቅረኛ ወይም ባል ለማድረግ በፍጹም እንዳትሞክሩ። እኔ አታፍቅሩ እያልኳቸው አይደለም፣ ማናችንም እናፈቅራለን። ወላሂ ነው ምላችሁ። አታፍቅሩ አይደለም፣ አፍቅሩ፣ ችግር የለውም። ተዝናኑ፣ ዘና በሉ፣ ፈታ በሉ። ይሄ እኮ እኔ ከወንድ ጋር አታውሩ ስላልኳቸው አታቆሙ። ምክንያቱም ይሄ ነገር በእናንተ ብቻ ሳይሆን እኔ የማደርገው ነገር ነው። ግን እኔ የምመክራችሁ ነገር ቢኖር ምንድን ነው መሰላችሁ? አፍቅሩ፣ ተፋቀሩ። በአሁኑ ሰዓት እንኳን ፍቅረኛ ያለገባሽው ሰውተይና ቤተሰብሽ የማያቀውንን ሰው ተይና ማለት ነው። ባለቤትሽ ባልሽ፣ የኒካ ባልሽ ራሱ ራስሽን አሳልፈሽ አትስጭው። ከሱ ጋር ውለጂ፣ ፍቅር ስጪው፣ የሰጠሽን አብዝተሽ ስጭው። ነገር ግን ያለሽን ነገር እራስሽን ጥለሽ አትስጭው። ገባሽ? ገንዘብ ነው ገንዘብ። ይዘው ነው መሄድ የሚፈልጉት የአሁን ሰዓት ወንዶች ማለት ነው። ስለዚህ አንደኛ እንደዚህ ወንድሜ ነው ቤተሰቤ ነው ምናምን ብሎ ያስተዋውቃሉ። አረብ አገር ላይ ስንኖር እቃ ማጠበያ ምናምን አድርጓቸው ችግር የለውም ግን፣ ገንዘባችሁ ቀይ መስመር ላይ ነው። ሐባይቢ ቀይ መስመር ገንዘባችሁ አምስት ሳንቲም ብር ስጭኝ የሚል ቃል ካወጣ ማለት ነው ብሎክ አድርጊው። መርዳት እኮ ይቻላል። ለምሳሌ አቅመ ደካማ ከሆነ ምትወጂው ምታፈቅሪው ከሆነ እርጂው ሞሽ፣ ራስሽን ጥለሽ አይደለም ከራስሽ አካፍለሽ እርጁ አካፊው የተወሰነ ለምሳሌ ሩቡን ኑሱን አካፊው ጊዜያዊ የሆነ የሚቋቋምበት ነገር ልትሰጪው ትችያለሽ መቼም የምታፈቅሪውን ሰው እዛ ጋር እየተጎዳ አቶ እየተቸገረ እየተንከራተተ ዝም በዩ አለልሽም። ነገር ግን ራስሽን ጥለሽ ተበድ እቺ ልጅ አሁን ተበድራ ነው ቦታ እንዲገዛላት። የማታቀው ፍቅረኛዋ ግን ታፈቅረዋለች። እንደሚያፈቅራትም ነው የምታቀው። በአሁኑ ሰዓት እኮ አፈቅረዋለው ነው እንጂ ያፈቅረኛል ማለት ተገቢ አይደለም፣ ስህተት ነው። ምክንያቱም በየትኛውም ቅጽበት ይወደኛል፣ ሊርቀኝ አይችልም፣ ሊጎዳኝ አይችልም ብላችሁ የምታስቡት ሰው በየትኛው ቅጽበት እንደሚጎዳችሁ አታውቁ። እንኳን ገንዘብ ሰጥታችሁ፣ ሳሰጡት ማለት ነው። ገንዘብ ሲሰጣቸው ወንዶች ይብስባቸዋል። በቃ አንቺ ሴት አትመስያቸውም። እንደዚህ በቃ የምትንከባከቢያቸው ምናምን ምናምን ከሆነ እነሱ ሲረገጡ ነው አሪፉ ነገር ማለት ነው። ሲረገጡ ስላችሁ ምን መሰላችሁ? ቆፍጠን ስቲ ደስ ይላቸዋል። ማለት እንደዚህ ብር ስሰጭ ምና እናቱ ነው የምትመስው፣ ሐቢብቲ እውነቴን ነው። በተለይ የቀን በቀን የምትፈልጊው ቀን በቀን ሚያገኝሽ እሱ በፈለገ ሰዓት የሚያገኝሽ ከሆነ አንቺ በምትፈልጊ ሰዓት ማታገኙ ከሆነ እንደ እናት ነው የሚያስብሽ፣ እንደ ፍቅረኛ አይደለም። ሌላ ቦታ አንቺን እንደ እናት አድርጎ ሌላ ቦታ ነው የሚሄደው። ያ ነገር ደግሞ ለሴት ልጅ እጅግ በጣም ጎጂ ነው። በሁለተኛ ደረጃ ለጓደኛ ጓደኛ የሴት ጓደኛ መቶ ፐርሰንት እንዳታምኑ። እኔ ጓደኛ አይኑራቸው አይደለም፣ ግን ደግሞ ጓደኛና ፕራይቬት ይሄ ፍቅረኛ ምናምን ባል ፕራይቬት ነገር ነው። ለጓደኛሽ አሳልፈሽ ቁጥሩን ምሰጪው አይደለም። ገብቷችኋል? ይሄ በሁለታችሁ መሀል መውጣት የለበትም። በቃ የእሱ ቁጥር ከአንቺ እጅ ለሌላ ሰው ቁጥሩን መስጠት የለብሽም። ምክንያቱም ጓደኛ የሴት ጓደኛ በተለይ ምቀኛ ናት። እንዲ ያልፍልሽ አትፈልግም። እንዲ ያምርብሽ አንቺ እንድትደሰች፣ አንቺ እንድትስቂ አትፈልግም። እውነቱ ነው የምነግራችሁ፣ እኔ እውነቴ ነው። ወላሂ እኔ አሁን ላይ አሁን ላይ በህይወቴ የሴት ጓደኛ የለኝም። አሁን ላይ ማፊ አህደ። ያኔ ለመኖር ብቻ ነው እንጂ ለመኖር፣ በቃ ደህና አደርሽ፣ ደህና ዋልሽ እንጂ፣ ይሄ ሚስጢር መናገር፣ እንደ ድሮ ማውራት፣ እንደ ድሮ በግሩፕ ተሰቃቅለን መጫወት ምናምን እኔ ጋ የለም። ሀቢብቲ ስራ ላይ ነኝ፣ አለቀ ጉዳዩ። ሰላሜ ሰላሜን ያገኘሁበት ጊዜ ላይ ነኝ። እኔ አሁን ብቸኛ ነኝ። በቃ ገብቷችሁ አይደል? ምንም አያረግም በህይወታችሁ። ሰው አላህ የመረቃችሁ ከሆናችሁ አላህ ደግሞ ያደላችሁ እድለኛ ከሆናችሁ በጣም የሚወዳችሁ የሚያፈቅራችሁ፣ የሚሰስታችሁን ባል አላህ ይስጣችሁ። ወላሂ ነው ምላችሁ። ከዛ ውጭ ግን ሁሉም ሰው አጭበርባሪ ነው። ባልም ብታገቡ ተጠንቀቁ፣ ተጠንቀቁ። ገባሽ እንኳን ፍቅረኛሽ ባልሽ ራሱ ያለሽ ንብረት እንካ ብለሽ እንዳሰጪ፣ ሐቢብቲ በመረጃ በማስረጃ ሁሉ ነገር እያንዳንዱ ነገር። እንዴ እማታቁትን ወንድ እንዴት ብላችሁ ነው እናንተ ሙሉ ገንዘብ? እንዴ የተወሰነ እኮ ልትረጂው ትችያለሽ፣ ልሰጪ እኮ ትችያለሽ። ሰው ነሽ እኮ ጨካኝ ድንጋይ አይደለሽም። ግን መቶ ፐርሰንት እንካ አይባልም። ዩኖ አይባልም። ኔቨር እውነቴን ነው የማይታወቅ ሰው ነው። ይሄ ፍቅር ነው። እኔ ፍቅር እውር ነው። እኔ ስለፈለጋችሁ አይደለም የምታፈቅሩት። ሰው ፈልጎ አያፈቅርም። ይህ ነው የሚፈልጋችሁን አታፈቅሩም። አያችሁ፣ ፍቅር እውር ባይሆን ኖሮ የሚያፈቅረንን ሰው ነበር እኛ የምናፈቅረው፣ ግን እኛ የማያፈቅረንን ሰው ነው ሄድን የምንለጠፈው፣ እናት የምንሆነው፣ ምን መደበሪያ ምንሆነው ማለት ነው። ተጠንቀቁ ሴቶች። አውሩ፣ ተጫወቱ፣ ሳቁ። ኦኬ፣ ከቻላችሁ ብቸኝነት በጣም አሪፍ ነው። ግን ደግሞ ካልቻላችሁ ተጫዋቱ፣ ሳቁ። ኔቨር ችግር የለውም። ገንዘብሽ ግን ቀይ መስመር። ሀቢብቲ፣ ሽንት ቤት አጥበሽ ለፍተሽ ደክመሽ ያመጣሽውን ገንዘብ አበደን አበደን ለወንድ አበደን። ካጣ እርጅው የተወሰነ ስጪው፣ ችግር የለው ግን ደግሞ መሬት ግዛልኝ፣ መኪና ግዛልኝ፣ መሬቴን ሽጠውና መኪና እንግዛበት ምናምን ሀቢብቲ መኪናውን ነድን ይለው መሬቱን ካሸጠሽ በኋላ እና ተጠንቀቁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ።